ሰላም፣ ጤና ይስጥልን ወድ አድማጭ ተመልካቾቻችን የዕለቱን ዋና ዋና ዜናዎች ይዘንላችሁ መጥተናል። ዘመቻው በአገዛዙ ላይ የፈጠረው ጭንቀት በገሃድ እየታየ ነው። በንጹሐን ላይ የድሮን ጥቃቶች ተፈጽመው ዜጎች በግፍ ተቀጥፈዋል። የፋኖ የደፈጣ ጥቃቶች ሲቀጥሉ ሰራዊቱ ከእጁ የወጡ ስትራቴጂክ ወታደራዊ ስፍራዎችን መልሶ ለመቆጣጠር በየዕለቱ ህይወቱን በጅምላ እየገበረ ነው ተብሏል። የኤርትራና የሕወሓት መልሶች ተሰምተዋል። የውጭ ጉዳይ ሚኒስቴርና የፌዴራል መንግስቱም በጠባጫሪነት ተከሰዋል። የውጭ ንግዱ ፊቱን ወደ አፍሪካ ሲያዞር ከአውሮፓ ህብረት ጋር ፕሬዚዳንቱ ወሳኝ ስምምነትን ተፈራርመው መጥተዋል። የህዝብ ቁጥር እድገት አሳሳቢነቱ እየጨመረ ነው ተብሏል። የሁሉንም ዝርዝር እንነግራችኋለን። እስከ መጨረሻው አብራችሁን ቆዩ። ከዘመቻ አርበኛ አደም አሊ ወይም አባናደው መፋፋም ጋር ተያይዞ በተሰማ መረጃ ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ በማዕበል የተንቀሳቀሰውን ዙፋን አስጠባቂውን ሰራዊት ሙትና ቁስለኛ በማድረግ ድል እንደተጎናጸፈ ጠቁሟል። በሚኒሊከዝ ምስራቅ አማራ ኮር አንድ ስር የሚገኘው ባለሽርጡ ክፍለ ጦር ከሀሮ ከተማ ተነስቶ በአረሪት አቆራርጦ ወደ ጊራናና ወደ ገንፎ ጨፌ ተጉዞ ወታደራዊ ስትራቴጂክ ቦታዎችን ሊቆጣጠር የወጣውን አያሌውን ሰራዊትና ሚሊሻ በሀብሩ ሊ ሚጎና በዊላ ጎባ ሰንሰለታማ ተራሮች ላይ ገሚሱን ሙትና ቁስለኛ በማድረግ የተቀረውንም መበታተን ተችሏል። መስከረም 29 ቀን 2018 ዓ.ም ከጠዋቱ አንድ ሰዓት ሲል ተጀምሮ አሁንም እንደቀጠለ የሚገኘው አውደውጊያ። ስርዓቱ በዘመቻ አርበኛ አደም አሊ ወይም አባናደው ያጣቸውን ወታደራዊ ጠቀሜታ ያላቸውን ቀጠናዎችን በድጋሚ ለመቆጣጠር ቢሞክርም እስከዚህ ሰዓት ድረስ እንዳልሆነለት ተነግሯል። ይልቁንም አገዛዙ በተወሰደበት የማያዳግም እርምጃ ተሰብሮ በበርካታ አምቡላንሶችና በአራት ኦራል ቁጥሩ በውል ሊታወቅ ያልቻለ የስርዓቱን መከላከያ ሰራዊት ወደ አረሪት ከተማና ወደ ሀሮስ ሲያጓጉዝ ውሏል ተብሏል። በዚህ አስደናቂ አውደውጊያ የተገኙ ድሎችና ስርዓቱ ላይ የደረሱት ሰብአዊና ቁሳይ ኪሳራዎች የዘረዘሩ ዘገባዎች የጊራናና የገንፎ ጨፌ ሰንሰለታማ ተራራዎችን ይዛለሁ በሚል ቀቢፀ ተስፋ አሰፍስፎ የመጣው የስርዓቱ ዘረፈጅ ሰራዊት በከፍተኛ ደረጃ ተደምስሷል ሲሉ አረጋግጧል። በዚህም ከ86 በላይ የስርዓቱ ወታደር እንደ ቅጠል ሲረግፍ ከ45 በላይ የሚገመተውን ቁስለኛ ለማድረግ ማድረግም ተችሏል። የአውደ ውጊያውን አካባቢ የማያውቀው የስርዓቱ ወታደር ከወደ ፋኖ በሚተኮስበት የድሽቃና የሞርታር ተኩስ ተደናቅጦ ለመበታተንም በቅቷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዝ ዳግማ ቴዎድሮስ አምስተኛ ኮር በሁለት የውጊያ ቀጠናዎች ላይ የጠላትን ኃይል ሙትና ቁስለኛ አድርጓል። መስከረም 28 ቀን 2018 ዓ ምት ላይ የጠላት ኃይል ከባህር ዳር ወደ ጎንደር በመጓዝ ላይ ያለ አርኖ ጋርኖ እየተባለ በሚጠራው ቦታ ላይ የዳግማ ቴዎድሮስ አምስተኛ ኮር ጥቁር አንበሳ ክፍለ ጦርና የፋናይ ውብ የክፍለጦር አህዶች በጥምረት በመሆን በሰነዘሩበት የማጥቃት እርምጃ እድልን ተቀዳጅተዋል። ከፍተኛ ወታደራዊ ጠቀሜታ ያላቸውን ቦታዎች ቀድሞ በመቆጣጠር የጠላት ኃይል ሙትና ቁስለኛ ሲሆን፣ አንድ ወታደራዊ ኦራልም ከጥቅም ውጪ ሊሆን ችሏል። ከአርኖ ጋርኖ መብረቃዊ ጥቃት የተረፈው የጠላት ኃይል ሸሽቶ ከማክሰኝት በቅርብ ርቀት ላይ ከምትገኘው ፈረንጅ ውሃ ከተባለችው ቦታ ላይ እንደደረሰ የጥቁር አንበሳ ክፍለ ጦር ንስር ብርጌድ በደፈጣ በድጋሚ መቶት ሙትና ቁስለኛ እያዝረከረከ ምሽት ሦስት ሰዓት ላይ ኝት ከተማ በሚገኘው ምሽጉ ሊወሸቅም ችሏል። በሁለቱም አውደ ውጊያዎች በተገኙ ድሎች 15 የሞቱ ሲሆን 23ቱም ቁስለኛ ሆነዋል። ቁስለኞቹ በማክሰኝትና በጎንደር ሕክምና ለማግኘት መግባታቸውም ተረጋግጧል። የዕለቱ መረጃዎች ንጹሐን ላይ ያነጣጠሩ የድሮን ጥቃቶች በተለያዩ አካባቢዎች መፈጸማቸውን አሳውቀዋል። መስከረም 29 ቀን 2018 ዓም ጠዋት አንድ ሰዓት ተኩል ላይ በሰሜን ወሎ ዞን ከጋሸና ከተማ አስተዳደር በ14 ኪሎ ሜትር ርቀት ላይ በሚገኘው ጣጃ እየተባለ በሚጠራው ቦታ ላይ በተፈጸመ የድሮን ጥቃት አንድ ንጹህ ዜጋ ሲገደል፣ አንድ የሃይማኖት አባት ቄስን ጨምሮ ስድስት ሌሎች ንጹሐን ላይ ደግሞ ከባድና ቀላል ጉዳት እንደደረሰ ለማወቅም ተችሏል። አገዛዙ ከሰሞኑ በዘመቻ አርበኛ አደም አሊ ወይም አባናደው የደረሰበትን በትር መቋቋም ሲያቅተው ተከታታይ የድሮን ጥቃት በዘፈቀደ እየተኮሰ እንደሆነ የሚጠቁሙት መረጃዎቹ አሁንም በሁሉም የምስራቅ አማራ ቀጠናዎች ተከታታይ የድሮን አሰሳና ጥቃት ለመፈጸም ዝግጅት እየተደረገ እንደሆነና ህዝብም ልዩ ጥንቃቄ ሊያደርግ እንደሚገባ አክለው መክረዋል። በደቡብ አማራ ቀጠና አሳምነው እዝ የአጼ ዘራ ያዕቆብ አንደኛ ኮር ቃኚ ቡድን የአገዛዙን ዙፋን አስጠባቂ ሰራዊት ላይ በፈጸሙ የተሳካ የደፈጣ ጥቃት ድል ሊቀዳጅ በቅቷል። የአጼ ዘራ ያዕቆብ አንደኛ ኮር ቃኚ ቡድን በመረሃ ቤቴ ወረዳ መስከረም 29 ቀን 9 ሰዓት ተኩል ሲል ደፈጣውን በወረዳው ገረን ቀርጫ በልዩ ስሙ ቀርጫ እየተባለ በሚጠራው ቦታ ላይ የፈጸመ ሲሆን የአገዛዙ ዙፋን አስጠባቂ መቶ አንደኛ አየር ወለድ ኮማንዶ እንዲሁም ሚሊሻና ፖሊሶች በቅንጅት ሆነው እንደለመዱት በመኪናና በእግረኛ እየተተለተሉ ፋኖቹ አሉ ተብለው ወደ ተጠቀሙበት ስፍራ ሲተሙ ባልጠበቁት ሁኔታ በቦምብና በጨበጣ ውጊያ ሙትና ቁስለኛ ሊሆኑ ችለዋል ሲል አርበኛ አማራ አዘዘ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዛጼ ዘርዓ ያዕቆብ የሕዝብ ግንኙነት ኃላፊ ያሳውቋል። ኤርትራ የኢትዮጵያን የጥቃት ክስ ወታደራዊ ጸብ አጫሪነት ስትል ውድቅ አድርጓለች። የኤርትራ መንግስት ከህወሃት ጋር በመሆን ኢትዮጵያን ሊወጉ እየተዘጋጁ ነው የሚለው የኢትዮጵያን ክስ ኤርትራ በብርቱ ውድቅ አድርጋለች። የኤርትራ መንግስት ክሱን የቀድሞ ግዛትን ለማስመለስ ያለመ ወታደራዊ ጸብ አጫሪነት ሲልም አጣጥሎታል። የኢትዮጵያ የውጭ ጉዳይ ሚኒስትር በዚህ ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በላከው ደብዳቤ አስመራና የህወሃት አንጃ ኢትዮጵያን ለመውጋት ዝግጅት ላይ መሆናቸውን ገልጾ ነበር። ሚኒስትሩ ሁለቱ አካላት በተለይም በአማራ ክልል ውስጥ የታጠቁ ቡድኖችን እንደሚደግፉ፣ እንደሚያንቀሳቅሱና እንደሚመሩ ገልጾ ነበር። የኤርትራ ማስታወቂያ ሚኒስትር የሆኑት አቶ የማነ ገብረ መስቀል ለፈረንሳይ ዜና አገልግሎት ኤኤፍፒ በሰጡት ምላሽ ኢትዮጵያ የምታካሂደው የፕሮፓጋንዳ ዘመቻ ወታደራዊ ጸባጫሪነት የታከለበት ነው ብለዋል። ሚኒስትሩ በተቃራኒው ኢትዮጵያ የባህር በርን ዳግም ለማግኘት በሚል ሰበብ በብዙ መስዋዕትነት የተገኘውን የኤርትራን ነጻነትና ሉዓላዊነት ለመጋፋት በማሴር ላይ እንደምትገኝ ጠቅሰዋል። በሌላ በኩል በምርጫ ቦርድ እውቅናውን የተነጠቀው ህወሓት የኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራና ህወሓት በጋራ በመሆን ኢትዮጵያን ለመውጋት እየተዘጋጁ ነው በሚል ለተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉቴሬዥ ደብዳቤ መጻፉን ተከትሎ ህወሓትም በበኩሉ ለአንቶኒዮ ጉቴሬዥ እና ለሌሎች ተቋማት ምላሽ የሚሆን ደብዳቤ በበኩሉ ጽፏል። በደብዳቤው እንደተመለከተውም የፌዴራል መንግስቱ የፕሪቶሪያውን ስምምነት ጥሷል፣ የተፈናቀሉ ወገኖችን መመለስ አልተቻለም፣ የትግራይ ሉዓላ መሬቶች በመከላከያ ሰራዊት ድጋፍና በሌሎች ታጣቂዎች ተወረዋል። የፌዴራል መንግስቱ በወልቃይት እንዲሁም በአፋርና በራያ አካባቢዎች ታጣቂዎችን እየደገፈና እያደራጀ መሆኑም ተጠቅሷል አንዳንድ ተቋማት ወልቃይትን በአማራ ክልል ስል አድርገው መግረጫ እያወጡ ነው ብሏል ከኤርትራ ጋር ያለውን ግንኙነት በተመለከተም ከኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት ለቀጠናው ሰላም አውንታዊ ሚና ያለው በመሆኑ መደገፍ ሲገባው የፌዴራል መንግስቱ ግን ከኤርትራ ጋር በገባበት ውጥረት ምክንያት የጽምዶ ግንኙነትን በጽኑ እየተቃወመ ይገኛል ብሏል ህወሀት ከኤርትራ ጋር ሆኖ ኢትዮጵያን ሊወጋ እየተዘጋጀ ነው የሚለው የፌዴራል መንግስቱ ውንጀላም ከእውነት የራቀ ነው ብሏል ከዚሁ ጋር በተያያዘ ኢትዮጵያና ኤርትራ ወደ ጦርነት የመግባት እድላቸው ጠባብ መሆኑን የፕሪቶሪያ ስምምነት ላይ የተሳተፉ ተደራዳሪ ተናግረዋል። ከትግራይ ክልል ተወክለው የፕሪቶሪያ ስምምነት ተፈራራሚ ከነበሩት መካከል አንዱ የሆኑት አቶ አሰፋ አብርሃ በወቅታዊ ጉዳዮች ዙሪያ ከቢቢሲ ትግርኛ ጋር ባደረጉት ቆይታቸው በኢትዮጵያና በኤርትራ መካከል ውጊያ ሊነሳ የሚችልበት እድል በአመዛኙ ያለ አይመስለኝም ብለዋል። በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜ አስተዳደር አማካሪ የነበሩት አቶ አሰፋ ከቅርብ ጊዜ ወዲህ በኢትዮጵያና በኤርትራ ውጥረት መንገሱን ተከትሎ ምን ሊፈጠር ይችላል? የሚል ጥያቄ ሲቀርብላቸው ጦርነት የመቀስቀስ እድሉ ጠባብ ነው የሚል እምነት እንዳላቸው ተናግረዋል። ከሻዕቢያ ጋር ያለውን ሁኔታ እንዴት ታየዋለህ ላልከው አንዱ ስሌት አብይና ኢሳያስ ይዋጋሉ የሚል ነው። አብይና ኢሳያስ ይዋጋሉ ሊዋጉ የሚችሉበት እድል አላቸው ወይ? እኔ ባመዛኙ አይመስለኝም። የሚያዋጋ ምክንያት የላቸውም ሲሉም ምላሻቸውን ሰጥተዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሳዑዲ አረቢ ዙሪያ የተባበሩት አረብ ኤሚሬትስ እንዲሁም ዓለም በሙሉ ባለበት የፈረሙት ስምምነት አላቸው ያሉት አቶ አሰፋ፣ ይህ ውል አብይ ለሚያነሳቸው የወደብና ተያያዥ ጉዳዮች መልስ አለውም ሲሉ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ የታላቁ የህዳሴ ግድብ መጠናቀቅን አስመልክቶ ከማኅበራዊ ጉዳይ አማካሪያቸው ጋር ባደረጉት ውይይት ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ሲሉ መናገራቸው ይታወሳል። ቀይ ባህር እኮ የዛሬ 30 ዓመት በእኛ እጅ ነበር። ቀይ ባህር የዛሬ 30 ዓመት የትናንት ታሪክ ነው። የተፈጠረው ስህተት ትናንትና ነው። ነገ ደግሞ ይታረማል። ብዙ ከባድ አይደለም ሲሉም መናገራቸው አይዘነጋም። በኢትዮጵያ የመጀመሪያው የአፍሪካ ነጻ የንግድ ቀጠና ግብይት ስርዓት በዛሬ ሁለት ተጀምሯል። በማስጀመሪያ መርሃ ግብሩ ላይ በምክትል ጠቅላይ ሚኒስትርነት ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት የሆኑት አቶ አደም ፋራ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አልሙ ስሜ እና የንግድና ቀጠና የትስስር ሚኒስትሩ ዶክተር ካሳሁን ጎፌ ተገኝተዋል። ዶክተር ካሳሁን ጎፌም በዚህ ወቅት እንዳሉት የአፍሪካ ነጻ የንግድ ቀጠና ግብይት የ ኢትዮጵያን የውጭ ንግድ ከማሳለጥ ረገድ ከፍተኛ ሚናን ይጫወታል። ከዚህ ባለፈ ለኢትዮጵያ ንግድ ዘርፍ መስፈንጠር ጉልህ አስተዋጽኦ እንደሚያበረክት እንገነዘባለን ብለዋል። ግብይቱ መጀመሩን አስመልክቶ ስጋ፣ አትክልትና ፍራፍሬ እንዲሁም ቡና፣ የጥራጥሬ ምርቶችና የቅባት እህሎች በኢትዮጵያ አየር መንገድ ካርጎና በየብስ ትራንስፖርት አማካኝነት ወደ ኬንያ፣ ሶማሊያና ወደ ደቡብ አፍሪካ ተልከዋል በሌላ በኩል ኢትዮጵያና የአውሮፓ ህብረት ስትራቴጂካዊ የትብብር ስምምነት እንደተፈራረሙም ተሰምቷል ኢትዮጵያና የአውሮፓ ህብረት በተለያዩ ዘርፎች ላይ ያላቸውን ትብብር ማጠናከር የሚያስችላቸውን ግሎባል ጌትዌይ ፓርትነርሽፕ የትብብር ስምምነት መፈራረማቸውን የውጭ ጉዳይ ሚኒስትር አስታውቋል ስምምነቱን ፕሬዚዳንት ታዬ አጽቀሥላሴና የአውሮፓ ህብረት ኮሚሽን ፕሬዚዳንት የሆኑት ኦርሱላ ቮንደር ላይን የተፈራረሙት ሲሆን ይህም በኢትዮጵያና በአውሮፓ ህብረት መካከል ያለው የረጅም ጊዜ አጋርነት አዲስ ምዕራፍ የሚ ከፍት እንደሆነ ጠቁመዋል። ስምምነቱ በዲጂታላይዜሽን፣ በታዳሽ ኃይል፣ በምግብ ስርዓትና በጤና መሰረተ ልማት እንዲሁም በሰላምና ጸጥታ ሁለቱ ወገኖች ያላቸውን ትብብር ለማጠናከር ያለመ መሆኑ ተገልጿል። ከስትራቴጂካዊ አጋርነት ስምምነቱ አስቀድሞ ፕሬዚዳንት ታዬ እና ኦርሱላ ቮንደር ላይን በተለያዩ ጉዳዮች ላይ ተወያይተውም ነበር። ፕሬዚዳንት ታዬ በዚህ ወቅት የአውሮፓ ህብረት ግሎባል ጌት ዌይ በኢትዮጵያና በህብረቱ መካከል የጋራ ስትራቴጂካዊ ራዕይ ለመቅረጽ እና አጋርነታቸውን ይበልጥ ለማጠናከር በትክክለኛ ወቅት ይፋ መደረጉንም አንስተዋል። ስምምነቱ በተጨማሪም ከግማሽ ምዕተ ዓመት በላይ ያስቆጠረውን ዲፕሎማሲያዊ ግንኙነታቸውን በማሳደግ በፈረንጆቹ 2016 ለተፈረመው ስትራቴጂያዊ ትብብር ስምምነት ተጨማሪ አቅም እንደሚሆንም ተመላክቷል። በህዝብ ቁጥር መጨመር ምክንያት ኢትዮጵያ ለ67 ሚሊዮን አዳዲስ ሰራተኞች የስራ ዕድል ማዘጋጀት አለባት ተብሏል። በኢትዮጵያ እየጨመረ በመጣው የህዝብ ቁጥር ምክንያት በመጪዎቹ ዓመታት ለ67 ሚሊዮን የሚሆኑ አዳዲስ ሰራተኞች የስራ ዕድል ለመፍጠር ግዴታ እንደሚኖርባት አዲሱ የዓለም ባንክ መረጃ መላክቷል። ይህም በአፍሪካ ከሰሃራ በታች ካሉ ሀገራት ከናይጄሪያና ከዲሞክራቲክ ሪፐብሊክ ኮንጎ ቀጥሎ ኢትዮጵያን በሶስተኛ ደረጃ እንድትቀመጥ የሚያደርግ ከፍተኛ ፈተና ነው። የዓለም ባንክ በሰጠው መረጃ መሰረት በኢትዮጵያ በተለይም እንደ ኤሮፓያን አቆጣጠር እስከ 2050 ድረስ ከ15 እስከ 64 ዓመት የዕድሜ ክልል ውስጥ የሚገኘው የስራ ዕድሜ የሕዝብ ቁጥር እድገቱ እጅግ ፈጣን ከመሆኑ የተነሳ ይህን ያክል ተጨማሪ የስራ ዕድል መፍጠር ይጠይቃል ተብሏል። ተቋሙ የዚህን ከብ ፈተና መክበድ ምክንያት ሲያብራራ የኢኮኖሚ እንቅስቃሴ እንቅስቃሴው አጥጋቢ አለመሆኑ እና ፈጣን የህዝብ ቁጥር መጨመር መሆኑንም አክሎ ገልጿል። ኢትዮጵያ ከናይጄሪያ፣ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ከታንዛኒያና ከዩጋንዳ ጋር በመሆን በአፍሪካ ከሰሃራ በታች ከሚጠበቀው አጠቃላይ የስራ እድል ፈተና ግማሽ ያክሉን የሚሸፍኑ አምስቱ ሀገራት ውስጥ አንዷ ተብላለች። የዓለም ባንክ ሪፖርት እንዳመለከተው አፍሪካ ከሰሃራ በታች ባሉ ሀገራት እያደገ ለሚገኘው ህዝቧ የሚፈለገውን ያህል ቋሚ ደሞዝ የሚያስገኝ ስራ ለመፍጠር እየተቸገረች እንዳለችም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 ሰላማችሁን አትርሱ እንላለን። ደግመን እስክንገናኝ ሰላም።